አሁን እንግዲህ የምታዩት የበረዶ ጎማ ለመቀየር የዊንተር ጎማ ለመኪናችን፣ ያው ማዘር ቀይሩ ቀይሩ ስትል ነበረ። በጊዜ ያው ማዘር እናንሰማ ብለን አሁን ላይ ቅዝቃዜ ከገባ በኋላ እንደዚህ እያንከማለን እዛ ወስደን መኪና ጋራጅ የዊንተር ጎማ እንቀይራለን። አብራችሁን ቆዩ እንግዲህ፣ ሌትስ ጎ

ጎማችንን መኪና ውስጥ ካስገባን በኋላ ገራጅ ሄደን እንቀይራለን። አሁን ጎማችንን እያስገባን ነው እ ጎማ አንድ ጎማ ይቀራል። አንዱን ካስገባን በኋላ ወደ ጋራጅ እንሄዳለን የዊንተር ጎማ ለመቀየር። ይሄ እጄ እኔ አይደለም ወይ ምላገን አብራችሁን ቆዩ። እንግዲህ ጎማችንን ሳንቀይር መኪናችንን መጠቀም አንችልምና ከዛ አንፃር መኪናችንን ለመጠቀም ሲባል የግድ ጎማችንን እንቀይራለን። አብራችሁን ቁም